ከአጫጭር መረጃዎች ስንጀምር ፈረንሳይ በደቡብ አሜሪካ አማዞን ጫካ ውስጥ ከፍተኛ ጥበቃ የማይለየው እስር ቤት ልትገነባ ነው ተባለ። የፈረንሳዩ የፍትህ ሚኒስቴር ጌራርድ ድራማኒን ፍሬንች ጉያና በተባለው የፈረንሳይ የባህር ማዶ ግዛት እስር ቤቱ እንደሚገነባ መናገራቸውን ዘቴሌግራፍ ጽፏል። የፍትህ ሚኒስቴሩ እስር ቤቱ በዚያ እንዲገነባ ወሰኛለው ማለታቸው ተሰምቷል። እስር ቤቱ የአደገኛ እጽ አስተላላፊዎች፣ የአሸባሪዎች እንዲሁም የከባድ ወንጀለኞች ጉዳዮች መታሰሪያ እንደሚሆን ታውቋል። በፈረንሳይ ጉያና የሚቋቋመው እስር ቤት አደገኛ ወንጀሎችን ነጥሎ መቅጣት እንደሚያስችል ታምኖበታል። ጉያናም ራሷ ከባድ ወንጀል የሚበዛባት ግዛት ነች ተብሏል። ፈረንሳይ ያቀደችው ከፍተኛ ጥበቃ የማይለየው የጉያና እስር ቤት ከሁለት ዓመት ተኩል በኋላ ስራ እንደሚጀምር መረጃው ጠቅሷል። የሱዳን ወታደራዊ መሪ ጀኔራል አብዱል ፈታህ አልቡርሃን ነባሩን ዲፕሎማት ካሚል ኢድሪስን በጠቅላይ ሚኒስትርነት ሾማቸው። ኢድሪስ በጠቅላይ ሚኒስትር የተሾሙት በሀገሪቱ የሚካሄደው ጦርነት ከሁለት አመታት በላይ ባስቆጠረበት አጋጣሚ እንደሆነ አሽራቅ አልአውሳት ጽፏል። ካሚል ኢድሪስ ከወር በፊት በተጠባባቂ ጠቅላይ ሚኒስትርነት ተሰይመው የነበሩትን ዳፋላን አልሃጂን ተክቷቸዋል ተብሏል። ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ገለጹ። ዶናልድ ትራምፕ ከፕሬዚዳንት ቭላድሚር ፑቲን ጋር ካደረጉት የስልክ ውይይት በኋላ ሩሲያና ዩክሬን የተኩስ አቁም ስምምነት ለመጀመር ወዲያውኑ ድርድር እንደሚጀምሩ ተናግረዋል። ነገር ግን ክሬምሊን ሂደቱ ጊዜ እንደሚወስድና የአሜሪካው ፕሬዚዳንት ሞስኮ ላይ ጫና ለማሳደር ከአውሮፓ ሀገራት ጋር በመተባበር አዲስ ማዕቀብ ለመጣል ዝግጁ እንዳልሆኑ ጠቁመዋል ተብሏል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባስተላለፉት ጽሁፍ ዕቅዱ ቢሆኑን ለዩክሬን ፕሬዝዳንት ቮልዶሚር ዜሌንስኪ እንዲሁም ለአውሮፓ ህብረት ፈረንሳይ፣ ጣሊያን፣ ጀርመንና ፊንላንድ መሪዎች በቡድን ማጋራታቸውን ገልጸዋል። ሩሲያና ዩክሬን ወዲያውኑ የተኩስ አቁምና ከሁሉም በላይ ደግሞ በጦርነቱ ማብቂያ ላይ ድርድር ይጀምራሉ ሲሉ ትራምፕ ተናግረዋል። ፑቲን ባለፈው ሳምንት ሁለቱ ወገኖች በቱርክ ከመጋቢት ወር ወዲህ ለመጀመሪያ ጊዜ የፊት ለፊት ውይይቶችን ካደረጉ በኋላ በሞስኮና በኬቭ መካከል የተካሄደው ቀጥተኛ ውይይት እንደገና እንዲጀመር ድጋፍ ለሰጡት ለትራምፕ ምስጋና ማቅረባቸው ተሰምቷል። ፑቲን በሶቺ የጥቁር ባህር ሪዞርት አቅራቢያ ለጋዜጠኞች በሰጡት መግለጫም ሩሲያ ሀሳብ እንደምታቀርብ ከአሜሪካው ፕሬዝዳንት ጋር ተስማምተናል እና ከዩክሬን ጋር በጋራ ለመስራት ዝግጁ መሆኗን ለወደፊት የሰላም መሰረት የሆነ ስምምነት ላይ ደርሳለች ብለዋል። ነገር ግን የአውሮፓ መሪዎች ትራምፕ ከፑቲን ጋር ስላደረጉት የስልክ ውይይት አጭር መግለጫ ከሰጧቸው በኋላም ቢሆን በሩሲያ ላይ ማዕቀብ በመጣል ጫና መፍጠር መቀጠል መቀጠል እንዳለባቸው ወስነዋል ሲሉ የጀርመን ቻንስለር ፍሬድሪክ መርስ በኤክስ ገጻቸው ላይ ባጋሩት መልእክት ገልጸዋል። ትራምፕ ግን የአውሮፓ ሀገራት መሪዎች እርምጃ ለመከተል ዝግጁ ሆነው አልታዩም። እንደ ዛቱት ሞስኮን ወደ ሰላም ስምምነት እንድትመጣ ለምን አዲስ ማዕቀብ አልጣሉም? ተብለው የተጠየቁት ትራምፕ ለጋዜጠኞች ሲናገሩ እኔ አንድ ነገር ለመስራት እድሉ አለ ብዬ አስባለሁ። ስለዚህ ማዕቀብ መጣል ጉዳዩን የበለጠ ሊያባብሰው ይችላል፣ ነገር ግን ይህ የሚሆንበት ጊዜ ሊኖር ይችላል ሲሉ ተደምጠዋል። ካናዳ፣ ፈረንሳይ እንግሊዝ በእስራኤል ላይ ማዕቀብ እንደሚጥሉ አስጠነቀቁ። የብሪታንያ ካናዳና ና ፈረንሳይ መሪዎች እስራኤል በጋዛ ላይ ዳግብ ወታደራዊ ጥቃት ካላቆመችና የእርዳታ ገደቦችን ካላነሳች በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ተጨማሪ ጫና ለመፍጠር በእስራኤል ላይ ተጨባጭ እርምጃ እንወስዳለን ሲሉ ዝተዋል። የእስራኤል ጦር አርብ አዲስ ዘመቻ መጀመሩን ያስታወቀ ሲሆን ቀደም ብሎ ሰኞ ኔታናሁ እስራኤል አጠቃላይ ጋዛን እንደምትቆጣጠር ተናግረዋል። ዓለም አቀፍ ባለ ባለሙያዎች የረሃብ አደጋ ሊፈጥር ይችላል ሲሉ አስቀድመው አስጠንቅቀዋል። የብሪታኒያ መንግስት ባወጣው የጋራ መግለጫ የእስራኤል መንግስት ለሲቪል ሕዝቦች አስፈላጊውን ሰብአዊ እርዳታ መከልከሉን ተቀባይነት የሌለውና የዓለም አቀፍ የሰብአዊነት ሕግን መጣስ አደጋ ላይ ይጥላል ብለዋል። በዌስት ባንክ ውስጥ ሰፈራዎችን ለማስፋፋት የሚደረገው ማንኛውም ሙከራ እንቃወማለን፣ የታለመ ማዕቀቦችን ጨምሮ ተጨማሪ እርምጃዎችን ከመውሰድ ወደኋላ አንልም ሲል አክለዋል። ኔታንያሁ በሰጡት ምላሽ በለንደን በለንደን በአቷና ፓሪስ ያሉ መሪዎች በእስራኤል ላይ በጥቅምት ሰባት ቀን ለደረሰው የዘር ማጥፋት ጥቃት ተጨማሪ እንዲህ ያለውን ግፍ እየጋበዙ ትልቅ ሽልማት እየሰጡ ነው ብለዋል። አጠቃላይ ድል እስኪቀዳጅ ድረስ እስራኤል በፍትሐዊ መንገድ ራሷን እንደምትከላከል ገልጸው ጦርነቱን ለማስቆም እስራኤል ያስቀመጠችውን ቅድመ ሁኔታ የቀሩትን ታጋቾች መልቀቅና ጋዛን ከወታደራዊ ኃይል ማጽዳት ይጨምራል ብለዋል። የእስራኤል ጦር በጋዛ በእኩለ ሌሊት ጀምሮ በወሰደው እርምጃ ኢትዮጵያን 60 ሰዎችን ገሏል። ወታደራዊ ቡድኑ በደቡባዊ የካኒዮኒስ ከተማ ፍልስጤማውያን ከዚህ በፊት ታይቶ በማይታወቅ ጥቃት ሰለባ ማድረጉ ተሰምቷል። ሐማስ ታጋቾችን ለቆ፣ ትጥቅ ለመፍታት መሪዎቹ ከተሰደዱ ጦርነቱ ነገ ይቆማል። ኔታኒያሁ በሐማስ ቁጥጥር ስር ያሉ ቀሪ እስራኤላውያን ታጋቾች በመልቀቅ ትጥቅ የሚፈታ ከሆነ በጋዛ የሚካሄደውን ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታኒያሁ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ እያካሄደች ባለ ወታደራዊ ዘመቻ ሂደት ላይ ለውጥ እንድታረግ የምዕራውያን አገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና የካናዳው ጠቅላይ ሚኒስትር ማርክ ካሪኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ በወጡት መግለጫ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። ይህንን ያስቆጣቸው ጠቅላይ ሚኒስትር ኔታኒያሁ ለመሪዎች በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደ ያለች ያለውን ህልውኗን የመከላከል ጦርነት እንድታቆም እና የፍልስጤም አገር እንዲመሰረት መጠየቅ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋን መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጨምሮም ሐማስ የቀሩት አጋቾች ከለቀቀ ትጥቁን ከፈታ፣ ጨፍጫፊ መሪዎቹን ወደ ስደት የሚሄዱ ከሆነና ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚያ ያነሰ ነገር እስራኤል እንደማትቀበል አስታውቀዋል። ለራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀዳጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታናሁ ይህ ጦርነት ስልጣኔ ከኋላ ቀርነት ጋር የሚያደርገው ነው ብለዋል። የ ዩናይትድ ኪንግ ደም የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከር ያለ ሲሆን በጋዛ ውስጥ ያለውን ሰብአዊ ቀውስ በእጅጉ አሳስቧቸዋል። አገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ም ምን አይነት እርምጃ እንደሚወስዱ ግን የገለጹት ነገር የለም። እስራኤል ራሷን የሽብር ጥቃት ለመከላከል ያላትን መብት ሁል ጊዜ እንደሚደግፉ ያመላክቱት ምዕራውያን መሪዎች ነገር ግን እየተባባሰ ያለውን የእስራኤል እርምጃ ተመጣጣኝ አይደለም ብለዋል። ጨምሮም አስከፊ ባሉት ሐማስ በእስራኤል ላይ መስከረም 26 2016 ዓ ም በፈጸመው ጥቃት የያዛቸውን ታጋቾች እንዲለቅ ጥሪ አቅርበዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል እስራኤል በጋዛ ላይ እያካሄደችው የቆየችው ወታደራዊ ዘመቻ በአስር ሺዎች የሚቆጠሩ ፍልስጤማውያን ገላለች። ከአንድ ወር በፊት በሐማስና ና በእስራኤል መካከል በተደረገ የተኩስ አቁም ስምምነት ጥቃቱ ጋብ ብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለረሃ መጋለጣቸውን የተባበሩት መንግስታት ድርጅት ተቋማት እየገለጹ ነው። ባለፉት ቀናት እስራኤል በግዛቲቱ ላይ እያካሄደች ባለው ተከታታይ የአየር ጥቃት የጋዛ ነዋሪዎች መገደላቸውን የጤና ባለስልጣናት እየገለጹ ነው። ለሳምንት ተቋርጦ የነበረውን የሰብአዊ እርዳታ አቅርቦት በተወሰነ መጠን እንዲቀ ለመቀጠል እስራኤል ብትፈቅድም አቅርቦቱ ውቅያኖስ ላይ ጠብታ የመጨመሪያ ያህል መሆኑን የመንግስታቱ ድርጅት አስታውቋል። ይህ ዴሊ ኒውስ ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአቅርቦት እየጋበዝኩ የዕለቱ ዜና እዚህ ጋር በቃ ቸር ጊዜ